ሰላም እንዴት ናችሁ? ሌሉ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ለፋሲካ በዓልና ለዳግማ ተንሳኤ በሰላም አደረሳችሁ። እንግዲህ ዛሬ እምነግራችሁ እዚህ ጋር ስጦታችን ደርሷል። ለፋሲካ የፋሲካ ዋዜ ማለት ዩቲዩብ ስጦታ ለእኔና ለእናንተ ስጦታችንን አበርክቶልናል። እንኳን ደስ አላችሁ። ይሄ እዚህ ውስጥ ላላችሁ ቤተሰቦቼ እንዲሁ የኔ የእናንተ ማበረታታት ከ3 ዓመት በላይ አብራችሁ የቆያችሁ ዘመዶቼ ናችሁ። ዘመዶቼ ቤተሰቦቼ፣ የእናንተ ዋጋ ነው እና በአጋጣሚ ሆኖ ለፋሲካ ስጦታ ሆኖልኛል። በጣም ደስ ብሎኝ ፋሲካን ከስጦታዬ ከዩቲዩብ ስጦታ ጋር ነው ደስ ብሎኛል። ክብሬ ያለው እንኳን ደስ አላችሁ በጣም ዝቅ ብዬ ሁላችሁንም አመሰግናችኋለሁ ወዳችኋለሁ። እንግዲህ እንደዚህ እዚህ ከደረሰ ወደፊትም የሚያዝናኑ የሚያስቁ ደስ የሚሉ እንዲሁም አስተማሪ የሆኑ ነገሮችን የጥያቄዎቻችሁን መልስ የጤናችን የሚጠቅሙትን ነገሮች ሁሉም በሁሉንም በአጠቃላይ አንድ አብረን እናያለን ማለት ነው። በዚህ አጋጣሚ ይቅርታ እዚህ ቢልዲንግ ላይ የሚሰራ ህንፃ እየተሰራ ስለሆነ ድምፅ አንዳንድ ጊዜ ስለሚገባ በጣም ይቅርታ አድርጉልኝ። እና የውስጦታችን የሁላችንም ነውና ደስ ሊላችሁ ይገባል እያልኩኝ እንግዲህ በመጀመሪያ በጣም ብዙዎቻችሁ የጠየቃችሁ ለእባጭ ለጭርት፣ እንዲሁም ለቋቁቻ የጠየቃችሁ ሰዎች አላችሁ የሚጠቅመው ቪዲዮ እዚህ ላይ የላችሁ መጥቻለሁ። ቲክቶክ ላይ ሰርቼ ብዙዎች የተጠቀሙበት እንግዲህ እስከ መጨረሻው አብራችሁን ቆዩ። በብዙዎቻችሁ ጥያቄ መሰረት ለቋቁቻ፣ ለጭርት እንዲሁም ደግሞ ለቡግር ፊታችሁን ቡግር ለሚያስቸግራችሁ ሰዎች ይህንን ውህድ ይጠቀሙ። እዚ ጋር የምታዩት እንግዲህ ቡና የተቆላ ቡና ሁለት ፍሬ አንድ ፍሬ ነጭ ሽንኩርት ልጣችሁ አንድ ላይ ቡናውንና ነጭ ሽንኩርቱን በደንብ አድርገን አብረን ድቅቅ አድርገን መፍጨት። ልብ አድርጎ መድቀቅ በደንብ አለበት። አሁን ድቅቅ አድርገን ሽንኩርቱና ቡናውን ካዋሃድ ነው በኋላ አውጥተን ኦሊቭ ኦይል፣ ንጹህ ኦሊቭ ኦይል ወይም ደግሞ የወይራ ዘይት በወይራ ዘይት ሩብ የ ሻይ ማንኪያ የወይራ ዘይትን ጠብ በማድረግ ወይም ደግሞ እንደ አጠቃቀማችሁ በዛም ማርጋችሁ ከተጠቀማችሁ ዘይቱን ብዙ እንዳታበዙ። ከዛ ዘይቱን ሽንኩርቱን ቡናውን አንድ ላይ አዋህዳችሁ ለአምስት ደቂቃ በማቆየት ከዛ ያንን ብጉራችሁን ፊታችሁን ዘይቱን መቀባት ተቀበታችሁ ለሰላሳ ለአርባ ደቂቃ ቆይታችሁ ትጥብ አርጋችሁ ሌላ ቅባታችሁን መቀባት ማለት ነው። ይህን በተደጋጋሚ ለሰባት ለአስር ለቀን ብትከታተሉት ጥሩ ነው። እንዲሁም ለጭርትም ለ ለቋቁቻም ይሄ በጣም ይጠቅማል። ደጋግማችሁ ዘይቱን ተቀቡ። እንዲሁም ደግሞ እብጠት ላለበት ቦታ ላይ ሽንኩርቱንና አርማችሁ ነገር ይሄ የቋቁቻው የቡጉንጁ፣ የባጩ እንዲሁም ከቤተሰቦች ተጠቅመው የደረሰላቸው የሰራላቸውን ነው ይዤላችሁ የመጣሁት። ቲክቶክም ላይ በጣም ብዙዎች ወደውታል፣ ተጠቅመውበታል። እናንተም ይህዚ አይነት ችግር አለብን ብላችሁ ብዙ ይጠይቃችሁኛል። ሞክሩት። ሁልጊዜ እንደምላችሁ ጤናችንን መጀመሪያ በቤት ውስጥ ባሉ ውህዶች ተጠቅመን ከባሰ ሲሪየስ ከሆነ ግን ወደ ሆስፒታል መሄድ አለብን። ከሆስፒታል የበለጠ መድኃኒት ይገኛል ማለት ነው። ከባሰ ማናችሁ እቤት ውስጥ መቀመጥ የለባችሁ፣ ሄዳችሁ የተሻለ ሕክምና ማግኘት አለባችሁ እላለሁኝ። ወደሚቀጥለው ደግሞ ፈኒ ነገር ውሰዳችሁ ታሳየ ማስቲካ ነው ስጋ ነው ምንድን ነው ውስጥ ያለው ቢኛ ነው። ምንድነው? እንደዚህ የሚታኘቀው ደግሞ የአይኗዋ የአስተኛ መቼም እኛ ውስጥ እንደዚህ የሚበሉ ሰዎች አይጠፉም። አንዳንድ ሰዎች ሐበሻ ይቺ ልጅ ብዙ ጊዜያት አሉ ስትመገብ መሬት ሁሉ ልብስ ላይ ሁሉ የተንጠባጠበ ለጉድ

ጋይስ እንግዲህ ስበላ አትናደዱ። ወጥ አይደለም በእጃችን፣ አይደለም በእግራችን እያጨማልቅን ብንበላ በገዛ ቤታችን፣ በእግራችን እራሱ እንደዚህ እያቦካ ብንበላ በገዛ ቤታችን ምን ነው ሩሜ ው ምን ነው ሩሜትሽ ነን እኛ። አበላልሽ በጣም ነው የሚያስቀላው። አላችሁ እሷ አበላሏ ነው። ሰዎች ነው እናንተው የምትልኩልኝ ቪዲዮ ነው። ብዙ ቪዲዮ እየደረሰኝ ነው፣ እየመረጥኩ ነው ከዛ ውስጥ የማቀርበው ማለት ነው። እንግዲህ የአበላሏ ነገር ትንሽ ወጣ ያለ ስለሆነ ነው ያመጣሁላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ ዛሬ እንግዲህ ልነግራችሁ የፈለግኩት ስለ ቶንሲል ጠጠር ነው ምናልባት የኩላሊት ጠጠር የሐሞት ጠጠር ሲባል በስፋት ሰምታችሁ ይሆናል ዛሬ ደግሞ ልነግራችሁ የፈለግኩት ስለ ቶንሲል ጠጠር ነው እንግዲህ ይሄ ቶንሲል ጠጠር ከተረፈ ምግብ ከጀርሞች በተለይ ደግሞ ከባክቴሪያና ከፈንገስ እንዲሁም ከካልሽየም መሰል ንጥረ ነገሮች የሚሰራ ይሆንና በቶንሲል እጥፋት አካባቢ ላይ የሚፈጠር ጠጠር ነው እንግዲህ ይህ ጠጠር ከተፈጠረ ምልክቶቹ ምን ምን ይመስላሉ የሚለውን ነገር አጠራ አርጌ ልንገራችሁ። የመጀመሪያው አርሊ ስቴጅ ላይ ከሆነ ገና ጠጠሩ እየተፈጠረ ከሆነ ፎሬን ቦዲ ሴንሴሽን ወይ ደግሞ እዚህ ጉሮሮቹ ላይ የሆነ ነገር ያለ ይመስላችኋል። ያንን ነገር ወዴታች ማውረድም አችሉም ወደ ላይ ማውጣትም አትችሉም። የዚ አይነት ሴንሴሽን ይኖረዋል። መጀመሪያ አካባቢ ላይ ገና ጠጠሩ እየተፈጠረ ከሆነ ማለት ነው። ጠጠሩ ትልቅ ከሆነ ግን ባዲ ስሜል ወይም ደግሞ መጥፎ እያፍጠረን ይኖረዋል። በአብዛኛውና ዋናው መገለጫው መጥፎ እያፍጠረን ይኖረዋል። ጆሮ አካባቢ ላይ ህመም ሊሰማ ይችላል። አልፎ አልፎ ሊያስለን ይችላል። አንዳንድ ጊዜ ደግሞ ጠጠሮች ወጥተው አፋችን ላይ ልናገኛቸው እንችላለን። ድቡልቡል የሆኑ በቀላሉ የማንፈረክሳቸው ወደ አፍንጫችን ስንወስዳቸው ደግሞ ከባድ የሆነ ሽታ ያላቸው ጠጠሮች ወጥተው ልናገኝ እንችላለን። እንግዲህ እነዚህ ከምልክቶቹ ጥቂቶቹ ናቸው ማለት ነው። ታዲያ ለዚህ ለቶንሲል ጠጠር አጋላጭ ምክንያቶች ምንም ናቸው ከተባለ የመጀመሪያው ተደጋጋሚ የሆነ የቶንሲል ኢንፌክሽን ያለባን ከሆነ፣ በተደጋጋሚ የቶንሲል ኢንፌክሽን አጥቅቶን ከሆነ ለቶንሲል ጠጠር መፈጠር ትልቅ አስተዋጽኦ አለው ማለት ነው። እንግዲህ የቶንሲል ኢንፌክሽን ተደጋጋሚ የምንለው መቼ ነው? ምክንያቶች አሉት። ምን ምን አጋላጭ ምክንያቶች አሉት የሚለውን ነገር ቪዲዮ ሰርቻለሁ፣ ብዙ አልታየም፣ ገብታችሁ ማየት ትችላላችሁ። ሌላኛው ትልቅ የቶንሲል ጥፋት ያለው ሰው ካለ ለዚህ ለቶንሲል ጠጠር መፈጠር አንዱ ምክንያት ነው ማለት ነው። ሌላኛው በቂ ውሃ የማይወስድ ከሆነ በቂ ውሃ የማይወስዱ ሰዎች ለዚህ ለቶንሲል ጠጠር ተጋላጮች ናቸው ማለት ነው። ሲጋራ የሚያጨሱ ከሆነ የአፍ ንጽህና በአግባብ የማይጠብቁ ሰዎች ከሆኑ ለዚህ ለቶንሲል ጠጠር ተጋላጭ ናቸው ማለት ነው። እንግዲህ ቶንሲል ጠጠር ከተፈጠረ እነዚህን ምክንያቶች ካያችሁ ወይም ደግሞ በሕክምና የቶንሲል ጠጠር አለባችሁ ከተባላችሁ የሕክምና አማራጮቹ ምንምናቸው ናቸው? አብዛኛው የቶንሲል ጠጠር ምንም አይነት ጉዳት አያደርስም። ምንም አይነት ጉዳት አያደርስም በአብዛኛው። ስለዚህ አብዛኛው ሕክምና ቤት ውስጥ የሚሰጥ ነው እንጂ ሆስፒታል ተሂዶ ወይም ደግሞ ሐኪም ቤት ተሂዶ የሚወሰድ ሕክምና አይደለም ማለት ነው። ስለዚህ ቤት ውስጥ ምን እናድርግ? የመጀመሪያው ለብ ያለ ውሃ ውስጥ ግማሽ የሻይ ማንኪያ ጫው በመጨመር በደንብ በደንብ መጉመጥመጥ። ስለዚህ አንደኛ ዲዞልቭ እንዲሆን እንዲሟሟ ያደርገዋል፣ ጠጠሩን እንዲሟሟ በማድረግ ከዛ ካለበት ላይ ወጥቶ እንዲወገድ ያደርገዋል ማለት ነው። ሌላኛው በዚህ የማይወጣ ከሆነ በጆሮ መኮርኮሪያ ወይም ደግሞ በመሰል ሶፍት ነገሮች ገፍቶ ለማውጣት መሞከር፣ በዚህ መልክ ማውጣት ይቻላል። ኢንፌክሽን ካለ ኢንፌክሽኑን በአግባብ መታከም። በኃይል እያሳሉ እዚህ ላይ ያሉትን ጠጠሮች ለማውጣት መሞከር። ህመም ካለ የህመም ማስታገሻ መውሰድ። እንግዲህ በእነዚህ እምቢ ካለን በጫው እየተጉ መጠመጥ ያፍንጽህናችንን በመጠበቅ በኃይል ራሳችን ዲስሎጅ ለማድረግ ለማውጣት ሞክረን እምቢ ካለን የህመም ማስታገሻዎችን ወስደን ህመሙ የሚቆረቁረን ከሆነ ወይ ደግሞ አሁን ባልናቸው መንገድ ተወግዶ ተደጋግሞ ተደጋግሞ የሚመጣብን ከሆነ ሆስፒታል በመሄድ ጠጠሮችን ማስወጣት እንዲሁም ደግሞ ቶንሲሉን ማስቆረጥ ይቻላል ማለት ነው። ይሄ ግን በጣም አልፎ አልፎ በጣም ሬርሊ ነው እንጂ አስፈላጊ አይደለም። በቤት ውስጥ በምናደርጋቸው ነገሮች ማስወገድ ይቻላል። ምክንያቱም ያን ያክልም የጎንዮሽ ጉዳት የሚያመጣ ስላላይደለ ማለት ነው። እንግዲህ መጀመሪያ አስወግደ ነው ሊሆን ይችላል ወይ ደግሞ እንዳይመጣብን ምን እናድርግ? የመጀመሪያው ነገር ጥርስን በአግባቡ መፋቅ። ጥርሳችንን በምንፍቅበት ሰዓት ምላሳችንንም አብረን መፋቅ ይኖርብናል። ምክንያቱም የምላሳችን የኋላው ፓርት የኋላው ክፍልና ቶንሲላችን ስለሆነ ግንኙነት ያለው እዛ ላይ ተረፈ ምርቶች ካሉ ተረፈ ምግቦች ካሉ የቶንሲል ጠጠር ለመፈጠር ትልቅ አስተዋጽኦ ስላለው ጥርሳችንን ስናጸዳ ምላሳችንንም አብረን ማጽዳት ይኖርብናል ማለት ነው። ሌላኛው በቂ ውሃ መውሰድ። እንግዲህ ለሁሉም ህመም፣ ለኩላሊት ጠጠርም ስናወራ፣ ስለጨጓራም ስናወራ፣ ስለምንም ስናወራ በቂ ውሃ መውሰድ አለብን። ስለዚህ በቂ ውሃ መውሰድ የኩላሊት ጠጠርን ማን ነው፣ የቶንሲል ጠጠርን ከምንከላከልበት ውስጥ አንዱ ነው ማለት ነው። ሌላኛው ሲጋራ የሚያጨሱ ሰዎች ካሉ ከሲጋራ መወገድ ይኖርባቸዋል ማለት ነው። ሌላው እንግዲህ ቅድም እንደነገርኳችሁ የተፈጠረውን ጠጠር ለማውጣት ለብ ባለ ውሃ እና በጫው መጉመጥመጥ ብለናል። ለመከላከያ መንገድም ስለምንጠቀምበት ለብ ያለ ውሃ ውስጥ ጫው በማድረግ አፋችንን ማጽዳትና ከዚህ ከቶንሲል ጠጠር መከላከል ወይም ደግሞ ያለውን ነገር ማከም እንችላለን ማለት ነው። የኩላሊት የቶንሲል ጠጠር አንዳንድ ጊዜ እዚህ ላይ ማብጦ ልናገኛቸው እንችላለን። ስለዚህ ያን ያክል ኮምፕሊኬሽናቸው ያን ያክል ጠንቅ የሚያመጡ ስላል አይደለ፣ ብዙ ልንጨናነቅ አይገባንም። ቤት ውስጥ ባሉ የሕክምና አማራጮች መሞከርና አልፎ አልፎ የአንገት በላይ ስፔሻሊስት ሐኪሞች ጋር በመሄድ ማስወጣት ወይም ደግሞ ቶንሲሉን ከናካቴው ማስቆረጥ ይቻላል ማለት ነው። ደስ ይላል። እዚህ የቶንሲል በጣም ብዙ ብዙ የቤት ውስጥ ሕክምናዎችን የቤት ውስጥ የምንጠቀመው ብዙ ቪዲዮ ሰርቻ ያለሁኝ፣ ቤት ውስጥ ትሪት ማድረግ ይቻላል። ከባሰ ከአቅማችን በላይ ከሆነ ግን ወደ ሆስፒታል ሄደን ዶክተር ማየቱ የተሻለ ነው። ግን ይህ የሞቀ ባለ ውሃ ጨው ይጠቅማል። እንዲሁም ሌሎች ብዙ የህክምና አይነቶች፣ የቤት ውስጥ ህክምናዎች በጣም ይሰራሉ። ይሞክሩ። እስቲ ደግሞ ለሌላ ከነጋ የሰራሁት ኃጢያት ዋሽቻለሁ ዋሽቻለሁ።

ትለለ በራሱ የሚቀልዳቸው ነገሮች ወዲያው ወዲያው የሚፈጥራቸው ፈጠራዎች በጣም ያዝናናሉ፣ እና ፍጆቼ ለእናንተ ጥሩ ነው ብዬ መርጬ ነው ማመጣላችሁ። ብዙ ልጆች ይልኩልኛል ቪዲዮዎች፣ ከእነሱ ውስጥ እየበረጥኩ ነው ማመጣላችሁ። በጣም ያዝናናሉ። ከጉድ አውጣኝ አንተ ቴክኒሺያንም ስለሆንክ እንደገና በትምህርትም ከኔ ትንሽ ስለምትሻል እ አግዘኝ እርዳኸኝ ትንሽ እንኳ ፍታታ በቃ ነውን? ፍታት ቤት ውስጥ ማሽን ብቻ ነው የምትጠቀሙ? በቃ እያንዳንዱ ነገር ለመስራት ማሽን ብቻ ነው የምትጠቀሙ? አላስተኛ አለችኝ። ሰነፍ ሚስት ናት። ለምን በእጁ አሰረ። ስለ እሷ እንድታማክረኝ አይደለም የጠራው። ሁሉንም እዚህ ቤት ያሉትን ማሽኖች አንተ ኢንጂነሪንግ ተምራል፣ ስንት ነገር ተምራል አይደል? እውቀትህን ተጠቀምና እነዚህን ቤት ውስጥ ያሉ ማሽኖችን በሙሉ ድምፅ አልባ አድርግልኝ። ድምፅ አልባ ለምን አሸጣቸው? አሪፍ መፍትሄ። በቃ ድምጽ አልባ አታላቅ ጥቂ ከሚስቴ ጋር ታቆራረጠኝ ነው እንዴ? ምን ሆነል? ድምጽ አልባ ማሽን ለመስራት የቀይ ሽቦን መበጠስ ይላል። ቀይ ሽቦን በጥሰው ነው፣ በሚጨውበት በኩል ጎኑን ጠቅጥቀው፣ ሶኬቱ የለ እሱን አጣም። በዚህ መሰረት ሁሉንም ድምጽ አልባ አድርጌ ድምጥ ማጡን ነው የማጠፋው በጣም ምርጥ ነው። ምንድን ነው ምንድን ነው ምንድን ነው? ሁሉ ሽቱ ሱናቻ ሶኪቱ ከሰካው ማለት ልቀንበጣማሽ ድምፅ አልባ ብሎ ሰርቶለት ሄደ ጭራሽ። እንግዲህ ይሄ ነው እኛ ሴቶች ያለ ማሽን ምን ነገር መስራት አንችልም። ይሄ ወይ ማሽን ያስፈልገናል። ይሄ ትክክል ተገቢ አይደለም። እስኪ ደግሞ ወደ ሌላ እንጀራችንና፣ አማርኛ ቆንጆ ነው፣ ብዙ መስታወሻ ያመጣል። የኢትዮጵያ ናፍቆት፣ የሀገራቸው የምግባቸው ናፍቆት። ተለ ደግሞ የጤፍ ብቻ ነው እንጀራው የጤፍ ብቻ ነው። ብዙ ቦታዎች ኢትዮጵያ ምግብ የተባሉ ቦታዎች እንደዚህ አይደለም። ለጤናም ጥሩ አይደለም። ለዛ ነው እኛም ቢዝነስ የጀመር ነው። እያው የቤት እንጀራ ነው። አይመስለም። የምትወደው ምግብ ሽሮ ነው? ሽሮ ነው የምትወደው። ሌላስ ምን ትወዳለን? ሁሉ ስጋ

መቼ ነው ለመጨረሻ ጊዜ ሄድከው? በሽታ ጊዜ ነበር። በሽታ ዘመን ነው። የኮሮና ጊዜ ሁሉ ሁሉ ነገር እኛ ሀበሾች ብቻ አይደለም፣ ፈረንጁም ራሱ እንጀራችንን ይናፍቃል፣ ወጣችንን፣ ጥሬ ስጋችንን ይናፍቃል፣ ሀገራችንን ይናፍቃል፣ ቋንቋችንን ራሱ እንዴት አማርኛችን እንዴት እንደምንናገር አያችሁት። በቃ ፈረንጅ ወርሶና ጥፋችንን ሁሉ ነገራችንን ፈረንጅም ይናፍቃል፣ እኛም እንዴት እንደምንናፍቅ ሀገራችንን። ውዶቼ፣ በተቻለ መጠን ውጭ ሀገር የምንኖር ሰዎች በአትሊስት በሁለት ዓመት አንዴ ሀገራችንን ምን ሄደን እንድጎበኝ ቤተሰቦቻችንን ብናይ በጣም ጥሩ ነው። ታድሰን ነው የምንመጣው። ፈረንጅ እንኳን እየናፈቀ አይገርምም። ወደ ሌላ ሚስትና ከሚስቴ ማን ነው የሚበልጠው እና እናትስትስት ከአንቺና ከሚስቴ ሚስት ነው ይበልጠ ከእናት ሚስት እርስት ነች። ሚስት ሀብት ነች፣ ጸጋ ነች፣ በረከት ነች ውበት ነች፣ መገለጫ ነች፣ መታያ ነች፣ ጌጥ ነች። ሚስት እንዴት ነው የማረገው ነው እንዴት ነው ካንቺ ጋር

ለምን ሁለት በግ ልገዛህ? እኔ ቴት የመጣ ገንዘብ ነው ባንክ ሰብሬ ያልወጣም ገንዘቡ ገንዘብ የለኝም። ጥሩ አይደለም በጉ። አይ ሁለት በግ በሬ እና ሚስት የምገዛበት ገንዘብ የለኝም። ጥሩ አይደለም። አንድ በግ ወተት የመሰለ ነጭ በግ ትንሿ ትልቁ ውድ ነው። ወተት የመሰለ በግ ትንሿ ነው የምገዛው ወንድ በግ የለኝም ገንዘብ በቃ ሂዱ በልና ባልና ሚስቱ በግ ምገዛበት ገንዘብ የለኝም። ጥሩ አይደለም እኮ በቃ ሂዱ። ጥቁር በግ ነው ነጭ በግ ነው የሚፈልጉት? ወተ ተበተለ ነጭ በግ ተበተለ ትንሿል ትልቁ ውድ ነው። አመት በዓል ነው አሁን ትንሹ እንግዲህ አሁን ትንሽ የሚባለው መጣም ትንሿ ዋጋው ልንገሮታ ዋጋው መጣም ትንሿ መጣም ትንሿ ሆና ነጭ በግ ወተት የመሰለ ትልቁ ውድ ነው ዓመት ባል ነው የከተማ በግ ነው የሚፈልጉት ወይስ የገጠር ከገጠር የመጣ የገጠር በግ የገጠር ነው የሚሻለው እማማ ዘነሽ ደስ ይላሉ እውነታቸውን ነው ባልና ሚስት በግ ምን ያደርግላቸዋል አንድ በግ ለበዓል አንድ በግ ነው ቢያስፈልገው አንዷን ወተት የመሰለችውን አዝዙ ደስ አይሉ እስኪ ወደ ሌላ እዚህ ጋር ይኸው እንግዲህ ማሪ ግማሹ ኬክ በጫማው ይቆርሳል፣ ግማሹ ደግሞ ብረት ድስት ላይ ያለች ትርፍራፊ ለቅንቃሚዋ ምግብ ይሻማል። ይሄ አንዱ ሰማይ ላይ ነው፣ አንዱ ምድር ላይ ነው። በቃ አንዱ በጣም ይራባል ይቸገራል፣ አንደኛው ደግሞ በቃ የሚሰራውን ምግብ ምን እንደሚ ምግብ መጫወቻ ለሱ ነው ማለት ነው ይህ በጣም ያሳዘናል። አፍሪካ ውስጥ እኛ ሀገር ውስጥም ያለ ነው እና የሚያሳዝነው እግዚአብሔር ሁሉንም በፀጋ ይጎብኝል ነው የምለው በእውነት ያሳዝናል። ዋው ስገባት ከነሳ ጭር ቪዲዮ ስቀናል። አስተማሪ የሚሆኑ ነገሮችን አስተማሪ የሆነ ቪዲዮዎችንም አይተናል። ለዛሬ እንግዲህ መልካም የዳግማይ ትንሳኤ በዓል እንዲሆንልን ኩኝ እንግዲህ የቀረውን ዘመናችን እግዚአብሔር አምላክ መልካም ዘመን፣ የተባረከ ዘመን እንዲያደረግልን እየተመኘው፣ ይህም ቪዲዮ ከወደዳችሁት ላይክ፣ እንዲሁም ደግሞ በዛሬው ቀን አዲስ ወደዚህ ቻናል የመጣችሁ ደወሏ ክሊክ በማድረግ ቤተሰብ የሆናችሁ አብራችሁን ብዙ አስተማሪ ነገሮችን አብረን እናያለን፣ እንማማራለን። እንዲሁም ደግሞ ጥያቄ፣ ሀሳብ፣ አስተያየታችሁ በኮመንት ስር ይጻፉልን። እንግዲህ ለዛሬ ይኸው ሽልማታችንን የዩቱብ ሽልማታችንን ይኸው አመሰግናለሁ እያልኩኝ በዚህ ቪዲዮ ውስጥ እንግዲህ ለዛሬ በዚህ ይሰናበታችኋለሁ። ወዳችኋለሁኝ።